እኔ ፍቅሮች ሲያምሩ ሲያምሩ እንኳን ደህና ገባችሁ። አይሚና ቡራዬ ዱባይ ገብተዋል። እንኳን ደስ ይላችሁ። ታየኋቸው የኔ ፍቅሮች የኔ ማሮች፣ መልካም መንገድ ይሆኖላችሁ በሰላም መለሱ ጸሎታችን ነው። ስራችሁን ጨርሳችሁ በቃ ደስ ይላል። እግዚአብሔር ይመስገን። ለጠላት እጅ እንዳሰጡ፣ ከማንም ጋር እንዳትገናኙ፣ ሕይወታችሁ ራሳችሁን ጠብቃችሁ ስትጠፉ አድምቅ ሸብረቅ ብላችሁ መመለስ ነው ያለባችሁ። ለጠላት ቦታ እንዳሰጡ ነው ምለው። በጣም ነው መወዳችሁ። እውነት ደስ ብሎኛል ስላየኋቸው የኔ ፍቅሮች የኔ ማሩ ሲያምሩ፣ ቁጥጥ ብሎ ቁጭ ብሎ። ሀይሚዬ እንግዲህ ያት በደንብ አድርገሽ የመጀመሪያ የሃይሚ ጉዞ ነው ወደ ዱባይ ማለት ነው። እንግዲህ ፍሬ ላይ ምን እንደደረሳት ምን እንደሆነች ምናምን ምን ይሄ ጉራ በጣም ብዙ ነገር ነው የሸወዳት እንግዲህ፣ ሸውዳት ነገር ጉራ ያወጣዋልና ያው አለ ማለት ነው። ሃይሚ የተሸወደችበት ነገር ካለ ማለት ነው። የመጀመሪያ ጉዞ ሲሆን ቤተሰብ ይከብዳል። የመጀመሪያ ጉዞ ሲሆን ያስተነግጣል። አብሶ በአውሮፕላን መጓዝ በጣም ከባድ ነው። ለማ ለመጀመሪያ ለግጥዋሰው ማለት ነው ነው ምን የሚገርማችሁ ነገር መጀመሪያ ወደ ሶሪያ ሲሄድ ማለት ነው፣ እግዚአብሔር በጣም ሽንቴን ወጥሮ የነበረ በቃ ምንም ላደርግ አልችልም። ሽንት ቤት አሳዩን ብያቸው ገባሁ ሽንት ቤት በድንጋጤ ላይ ላይ ነው የሸነሁት። ቤተሰብ እግዚአብሔርን ነው ማለት ድንጋጤ ስለማላውቅ የመጀመሪያው ጉዞ ስለሆነ ማለት ነው። ግን እኔ አጠገብኩም ማንም ሰው የሚያገዘኝ ማንንም ሰው አልነበረም። ለዛም ነው አምቡራ አይ አጠገብ ስላለ ምንም ችግር የለውም ማለት ነው። የረገጣት ያለው በጣም ደስ ይላል። ቡራዬ፣ በርታልን፣ ጎበዝ አንበሳ ሂደግ ለአንተም ለሷም ስራ ይዘ መምጣቱ እራሱ እኮ ትልቅ ትልቅ ክብር ይገባል። እግዚአብሔር ለሀይሚ የሰጠሃት ቦታ በጣም በቀየሚገብ ቦታ ነው። ለአንተ ቃላት የለኝም፣ በምን አርጌ እንደማደንቅ አላውቅም። እና እንኳን ሰላም ገባችሁ ነው ብለው ቁጭ ብለዋል። ዛሬ በነጽ ንገርገ ዳሩ ጋር ጉራዬ ዛ መነጽር ደግሞ ሲያምር። ለምንድን ነው ሀይሜ መነጽር ያለበሰችው? ለምን ለበሽ አላልካችሁ? መነጽር ብቻ ነው የለበስኩ መነጽር ነው ጉራዬ። አብራችሁ መልበስ ነበረባችሁ እንዴ። ሁሉን ነገር ለሀይሜ ማሳየት አለብ፣ ወስደ እያንዳንዷን ነገር እያንዳንዷን ዱባይ ደምን እንዳለ መጎብኘት አለባት፣ ማየት አለባት። ያው እናንተ ብዙ አናገኝም፣ እኛ ፕራይቬት ነው ምናምን ብላችሁ በጣም ደስ ብሎኛል። ፕራይቬት እኛ ሁሉም ነገራችን እናታ አይደለም፣ ስራችን እንሰራለን። ያው ስራ ላይ ደግሞ መዝናናት እንዳለ ነው። መዝናናት ደግሞ እንዳትረሱ። ከታበሉ ማንንም እንዳሰሙ። ዱባይ ከተማ ላይ እንግዲህ እንትን ላይ ምንድን ነው ይሄ የዱባይ ምንድን ነው ቡርጅ ከሊፋ አስገባት። ቡርጅ ከሊፋ ሳታስገባት እንዳታበር ነግሬሃለሁ። ቡራ ቡርጅ ከሊፋን ማየት አለባት። ሃይሚዬ የኔ ንግስት፣ የኔ ቆንጆ ማርያምን ይገባሻለ፣ ይገባሻል ቡራዬ። እናመሰግናለን መሰግናለን፣ እናመሰግናለን። ትለያለ ሃይሚዬ ይገባታል። ከጎን እሷም እያገዘች፣ አንተም እያገዝካት በቃ ደስ የሚል ላይፋችሁን ያአጣጣማችሁ ያላችሁ ልጆች ናቸሁ። ይሄ ገና ጃንሳችሁ ነው። ገና ገና አሜሪካ ሄዳላችሁ ገና ብዙ ቦታ ታያላቸሁ። እግዚብሔርሜና ጤና ይስጠን ብዙ ነገር እናያለን ከና ነገር እኛም ወቱርክን ደን እና ወዶች በጣም ደስ ብሎኛል። እንኳን ደስ ያላችሁ። መልካም የዱባይ ቆይታ ይሆንላችሁ። አይሚና ጉዱ አይ ላቭ ዩ ሶ ማች ቻው።